በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመ ዕሥራ ለወርኃ ግንቦት በዛቲ ዕለት አዕረፈ ቅዱስ ወጻድቅ ካሌብ ንጉሠ ኢትዮጵያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም ግንቦት ሀያ በዚች ቀን የከበረ ጻድቅ የኢትዮጵያ ንጉሥ ካሌብ ባረፈ። ይህም ቅዱስ እግዚአብሔርን የሚፈራው በፍጹም ልቡ የሚወደው ሃይማኖቱም የቀና ነው። በናግራን አገር ያሉ ክርስቲያኖችን አይሁድ እንደሚገድሏቸው በሰማ ጊዜ እጅግ አዘነ። መንፈሳዊ ቅናትንም ቀና። ከዚህ በኋላ ተነሳ። ወደ ቤተ ክርስቲያንም ገብቶ በመሠዊያው ፊት ቆመ። ዐይኖችንም ወደ ሰማይ አቅንቶ እንዲህ ብሎ ጸለየ። ፈጣሪ እግዚአብሔር ወይ የፍጥረት ሁሉ ጌታ የሚታየውና የማይታየውን የፈጠርህ የመላእክት ሁሉ አእላፍ አእላፋት አንተን የሚያመሰግኑ ለአንተም የሚገዙ ዐይኖቻቸው ብዙ የሆነ ኪሩቤል፣ ክንፎቻቸው ስድስት የሆነ ሱራፌልም ጽኑ ክብር ልዩ ፍጹም አሸናፊ እግዚአብሔር በቅዱሳን የሚመሰገን እያሉ ያለማቋረጥ የሚያመሰግኑህ ብርሃንን እንደ ልብስ የሚጎናፀፍ የክብር ባለቤት ለሆነ ለጌታችን ኢየሱስ ክርስቶስ አባቱ እግዚአብሔር ሆይ የአማልክት አምላክ የጌቱ ጌታ የጠፉ በጎችን ይመልሳቸው ለዘንድ ልጅህን የሆም ቃልህን ልጅህን የሆም ቃልህ ነው በፈቃድ የላከው አንተ ነህ። ተናጋሪ በግ ጌታ ኢየሱስ ክርስቶስ ወይ ከአብ ከመንፈስ ቅዱስ ሳትለይ ከሰማይ የወረድክና ስለእኛ ከእመቤታችን ከቅድስት ድንግል ማርያም ሰው የሆንግ ከጨለማም ከድንቁርና ማውጥተ ወደ ብርሃን ወደ ህይወት ወደ እውቀት የመራሃን፣ አሁንም ከሃዲ ወንጀለኛ ፊናስ የቤተ ክርስቲያንን ልጆች እንደ በጎች በማረድ እንደገደላቸው በእሳትም አቃጥሎ የወገኖችንና የረስትህን ልጆች እንዳጠፋቸው እይ። እነሆ አብ ሆይ እኔ አመንሁ አመንሁብህ፣ በአንድ ልጅህም በሕያው ቅዱስ መንፈስህም በመሰዊያ ክብርህም ተማጽኛለሁ፣ በሃይማኖትህም ጸንቻለሁ። እነሆ ስለ አምልኮትህና ስለ ምእመናን ወንድሞቼ ስለቀናው በአንድ ልጅ መስቀል ጠላቶችህን ልዋጋቸው ወጣለሁና ካለኝ ታይህን እንዳታሳፍረኝ፣ የሚያውቁህም አምላካቸው ወዴት ነው እንዳይሉ ስለ በደልና ስለ ኃጢአት የምጸሎቴን የማትሰማ ልመናዬንም ንቀህ የምትተው ከሆነ በዚሁ ቦታ ብትገድለኝ ይሻለኛል። አቤቱ መሐሪ ቅርባ የርህሩና ርስት ርስት የሆኑ ምእመናንን በከሃዲያን ጠላቶች እጅ አሳልፈ አትስጥ። እኛ ወገኖችህና የርስት መንጋዎች ስለሆን ለአንተም ምስጋና እናቀርባለን። ምስጋናም ገንዘብህ ነውና ለዘላለሙ ከዚህ በኋላ ንጉሥ ካሌብ ከሀገረ መንግስቱ ወጥቶ ሄደ። የናግራርን ሀገር ያጠፋት ያጠፋት፣ አይሁድን ገደላቸው። ብዙ ታምራትንም አድርጎ ስላደረገለት ሁሉ እግዚአብሔርን እያመሰገነ ወደ ሀገረ መንግስቱ በታላቅ ክብር በታላቅም ደስታ ተመለሰ። ለእግዚአብሔር ምን ዋጋ ከፍላለሁ? ለጌትነቱ ፍጹም ለሆነ ገናንነቱ መባ አድርጌ ነፍሴንና ስጋዬን ከማቀርብ ከማቀርብለት በቀር አለ። ከዚህ በኋላ ይህን ዓለም ንቆ መንግስቱንም ትቶ ወጣ። ድጋጎች መነኮሳት ወደሚኖርበት ወደ ወደ አባ ጰንጠሌዎን በተራራ ላይ ወዳለ ገዳምም እስከደረሰ በእግሩም ሄደ። ወደ ዋሻ ውስጥም ገብቶ ሰውም እንዳያዩ ዋሻውን በር ዘግቶ በዚያ ውስጥ ኖረ። ከዚያችም ወጥቶ ዳግመኛ ዓለምን እንዳያይ ማለ። ከእርሱ ጋራም የገባ ያገባ ዕቃ የለም። ከምንጣፍ፣ ከሸክላ ጽዋ፣ ከለበሳት የምንኩስና ልብስ በቀር አምባሻና አንባሻና ጨው የሚጠጣውም ውሃ ሆነ። የክር ባለቤት ከሆነ ከእግዚአብሔር ቃል መቃብር መስኮት ላይ ይሰቅልለት ዘንድ የኢየሩሳሌሙን ኤጲስ ቆጶስ አባ ዮሐንስን እየለመነው ዋጋው ብዙ የሆነ የነገሰበትን ዘውድ ላከ። ወደ ዋሻውም ከገባ በኋላ ማንም ጋራ አልተነጋገረም። እግዚአብሔርንም ደስ አሰኝቶ በፍቅር አንድነት አረፈ። እግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑ ለዘላለሙ አሚን። ሰላም ለካሌብ ትእምርተ ህድገታ ለብዕሉ እንተፈነወ አክሊሎ በጎልጎታ ይስቅሉ። ዝንቱ ኃይል ኢተመካህ በኃይሉ አመበእዴሁ ሰራዊተ ሳባ ተቀትሉ ዘንበለ ያትርፍ አሐደ እምእሉ በዚች ምለት የሀገረ ቶና የከበረ አባ አሞኔዎስ አረፈ። ይህም ቅዱስ ጎልማሳ ሆኖ ሳለ አባ አንቶኒዮስ ወደ ምንኩስና ሲጠራ ወራ አይን አየ። በነቃም ጊዜ ተነስቶ ወዲያውኑ ወደ አባ እስሮስ ሄደ። ከእርሱም አስኬማን ለብሶ እያገለገለውን በእርሱ ዘንድ ኖረ። ከዚህ በኋላ ወደ ደብረ ቶና ተመልሶ ለራሱ በዓትን ሰራ። በታላቅ ግልም ተጠምዶ በቀንም በሌሊት ተጋደለ። ሰይጣንም በእርሱ ላይ ቀንቶ በሴት መነኩሲት አምሳል ወደ እርሱ መጣ። የበዓቱንም ደጃፍ ባንኳኳ ጊዜ ከፈተለትና ገባ። ቅዱሱም ተነስተን እንጸልይ አለው። ያን ጊዜም ተንኮልን ገለጠ ተንኮሉን ገለጠ። መልኩም እንደ ሳት ላቦት ሆነ። ቅዱሱንም እኔ ታላቅ ጦርነት አመጣብሃለሁ አለው። በዚህ በኋላ መልኳ ውብ ወደሆነ ወደ አንዲት ወጣት ሴት ሰይጣን ሂዶ አነሳሳት። ቅዱስ አሞኒዎስን ከእርሷ ጋር በኃጢአት ልትጥለው ቀጭን ልብሶችን ለብሳ ወደ እርሱ በምሽት ጊዜ ደረሰች። እንዲህም እያለች ደጃፉን አንኳኳች። እኔ መጻተኛ ሴት ነኝ፣ መንገድንም ስቼ በምሽት ጊዜ ከዚህ ደረስ፣ አራዊትም እንዳይበሉኝ በውጭ አትተወኝ፣ እግዚአብሔርም ስለ እኔ ደም እንዳይመራመርህ አለችው። በከፈተላትም ጊዜ የሰይጣን ማጥመጃው እንደሆነች የላካትም እርሱ እንደሆነ አወቀ። በአምላካውያት መጻሕፍት ቃልም ገሰጻት፣ ለሰይጣን ስለተዘጋጀ የሲኦል እሳትም አስገነዘባት። ሁለተኛም የጻድቃን ለጻድቃን ስለተዘጋጀ ፍጹም ተድላ ደስታ ነገራት። ያን ጊዜም የሚላትን ታስተውለው ዘንድ እግዚአብሔር ልቧን ከፈተላት። መልካሙንም ልብስ ከላይዋ አውጥታ ጣለች፣ ከእግሮቹ በታችም ሰገደች። ነፍሷንም ያድንዘት በማልቀስ ለመነች። የጠጉር ልብስም አለበሳት፣ ራሷንም ተላጭታ በግል ሁሉ በብዙ ትሩፋትም ተጠመደች። በቀንም በሌሊትም አስራ ሁለት ጊዜ የምትጸልይ ሆናለችና በየሁለትና በየሶስት ቀንም ትጾማለች። ሰይጣንም ባፈረ ጊዜ በመነኩሴ ተመስሎ በእያንዳንዱ ገዳም ሁሉ በመግባት እያለቀሰና እያዘነ እንዲህ አላቸው፣ በአባ አሞኔዎስ ቤት ሴት አለችና እርሱ ከታላቅ ገድል በኋላ የአንዲትን ሴት ፍቅር ወዷልና እርሷም በእርሱ ዘንድ በበአቱ ውስጥ ትኖራለች። እንደው መነኮሳትን አሳፈራቸው አስኬማውንም አጎሳቆለ አላቸው። የመላእክት አምሳል የሆነ ጻድቁ አባ እብሎ ብሎ ያን ጊዜ ተነሳ። አባ ዮሴፍና አባ ቦሄንን ከእርሱ ጋር ወሰዳቸው። ወደ ቅዱስ አሞኒዎስም ገዳም ደብረት ሆና ደረሱ። ደጃፉንም በአንኳኩ ጊዜ ያች ሴት ወደ እሳቸው ወጣች። እርስ በርሳቸውም ያ መነኩሴ የነገረው እውነት ነው ተባባሉ። የከበረ አሞኒዎስም ሳድዥ ብሎ ስም አውጥቶላታል። ይህም የዋሂት ማለት ነው። ገብተውም ጸሎት አድርገው የእግዚአብሔርንም ገናንነት እየተነጋገሩ እስከ ምሽት ተቀመጡ። አባ አሞኒዎስም አምባሻ እየጋገረችልኝ ነውና፣ ተነሱ ሳድዥን እንያት አላቸው በገቡም ጊዜ በሚነድ የእሳት ምድጃ ውስጥ ቆማ እጆቿንም ወደ ሰማይ ተዘርግተው ስትጸልይ አገኟት። አይተውም ስለዚህ ድንቅ ስራ እጅግ አደነቁ፣ የተመሰገነ እግዚአብሔርንም አመሰገኑት። ከዚህ በኋላ አቅርባላቸው በሉ። በዚያችም የሌሊት መልአክ ስለ አባ አሞኒዎስና ስለ ሳድጂ ገድላቸውን ለአባ እብሎ ነገረው። ወደዚህም ዛሬ ያደረሳቸው እግዚአብሔር ነው፣ የሳድጂን ረፍት እንድታዩ አላቸው። ሶስት ሰዓትም በሆነ ጊዜ የሚያስጨንቅ የሆድ ዥማ ታመመች በእግዚአብሔርም ፊት አንዲት ስግደትን ሰገደችና በዚያው ነፍሷን ሰጠች መልካም አገናነዝንም ገነዘው ቀብሯት አባ አሞኒዎስም ትሩፋቷን ሊነግራቸው ጀመረ እርሷ በእርሱ ዘንድ አስራ ስምንት ዓመት ስትኖር ከፊቱ ከቶ ፊቷን ቀና እንዳላደረገች እርሱም ደግሞ ፊቷን እንዳላየት ምግባቸውም አምባሻና ጨው እንደሆነ ከጥቂት ቀን በኋላም አባ አሞኒዎስ በሰላም አረፈ ለእግዚአብሔር ምስጋና ይሁን እኛንም በቅዱሳን ጸሎት ይማረን በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን

የውእየት ቀውማ ከመዘበመጥልል ሙሐዝ ማይከለ ውኡይ ወርሱን አይበዝ እቺ ምለት የቅዱስ አሞኒ ረድ አባ ዳርማ አረፈ ብራ ከአባ ሄሮዳና ከአባ ዘካሪያት ጋራ በስማይተነት ለሞቱትም በተስለቸው ነው። በረከታቸው ከኛ ገርት ተኑር ሰላም ለዘላለም አሜን። ሰላም ለሆር ለአባ አሞኒ

ድምፂዊ ታሪሁ ለመሰንቆ ዳዊት ንጉሥ በእዝነ አሞኒ ነበረ እስከ አም ሰላስ። በዚችም ቀን ከአባቶች መምህራን 6 ስድስተኛ የሆነ በደርባኖስ አበ ሆኖ የተሾመ የከበረ አባት አባዘትረ ዘትረ ወንጀል አረፈ። ይህም ቅዱስ ከተናሽነቱ ጀምሮ እንደ መላይክት ንጽህናን የለበሰ ትትናን ቅንነትን የሚወድ ነበረ። የምንኩስና ልብስ ከለበሰ በኋላ መልካም ገድልን ተጋደለ። በክርስቶስ መንጋ ላይም ጠባቂ ሆኖ ተሾመ። ከዚያም በኋላ በበጎ እርጅና አረፈ። ለእግዚአብሔር ምስጋና ይሁን እኛ ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ በዛቲ ዕለት አመ ዕስራ ዋሚሩ ለወርኃ ግንቦት ይገብሩ ይገብሩ በዓለ አቢይ ዘመደ ክርስቲያን በይንታስተር ወተገጻ ለእግዝእትነ ቅድስት ድንግል ክሌ ማርያም ወላዲተ አምላክ